አንድ ንጉስ እጅግ በጣም አዛኝ የሆነ ነበረ። እሱ ጋር ሄዶ ማንም ባዶ እጁን አይመለስም ነበር። የሱ ሚስት ደግሞ የሱ ተቃራኒ ነበረች። እጅግ በጣም ቋጣሪና ገብጋባ ነበረች። አቤት አቤት በጣም ገብጋባ ነበረች። እናም አንድ ቀን አንድ አሳ አጥማጅ አሳ ያጠምድና እንዳጋጣሚ ትልቅ አሳ ይይዛል። ከዛ ገበያ ወስጄ ከሸጥኩት ትንሽ ገንዘብ ነው ማገኘው፣ ለንጉሱ ወስጄ ከሰጠሁት ግን ስጦታ ይሰጡኛል በማለት አሳውን በመያዝ ንጉሱ ጋር ሄደ። ከዛም ቤተ መንግስት ደርሶ ተጣራ። ንጉሱ ወደፊት መጡ፣ ከሳቸው ጀርባ ሚስታቸው ተከትላ መጣች። አቤት አቤት! ከዛም አሳጥማጁ ጌታዬ ሆይ እችን አሳ አጥምጄ ነበረ ለእርሶ ስጦታ ላበረክት ብዬ ይዤ መጣ አላቸው። ንጉሱን በላሳውን አስቀምጠው አሉና ለአንድ አገልጋይ ሁለት መቶ ድርሀም አንሳና ስጠው አሉት። ስንት ሁለት መቶ ድርሀም ስጠው አሉት። ከዛም የንጉሱ ሚስት እንዲህ አለች። ማነው ግን እርሶ ንጉሥ ያደረጉት ብላ አለቻቸው። እሳቸው ምን ነው ሲሏት፣ እንዴት ለትንሽዬ አሳ ሁለት መቶ ድርሃም ይሰጣሉ አለች። በተአምር ይሄ መሆን የለበትም። ይልቃውን ድርሃሙን እንዲመልስ ያድርጉና አሳውን ይመልሱለት አለቻቸው። ከዛ ንጉሱም እንዲህ አሏት፣ አንቺ አላህ ባሪያ፣ እኔ እኮ ንጉሥ ነኝ። እኔም እኮ ክብር አለኝ፣ ስም አለኝ። እንዴት ነው የሰጠሁትን ነገር መልሼ ልቀበለው ምችል ብሎ ሲላት፣ ግዴን ለማን ሲስተማ አለኝ አለቻቸው የምን ሲስተም ብሎ ንጉሱ በሚላት ሰዓት እንዲህ አለቻቸው ለንጉሱ አሳት ማጆን ይጥሩትና አሳዋ ሴት ናት ወይስ ወንድ ናት ብለው ይጠይቁ አለቻቸው አሳ ወንድ ነው ብሎ ካሎት እኔ ወንድ አሳ አልበላም ሴት አሳ ነው በላው መልሳ ይዛ ሄድ ይበሉና ድርሐሙን ይቀበሉት አለቻቸው አይ አሳዋ ሴት ናት ብሎ ካለ ደግሞ እኔ ሴት አሳ አልበላም ወንድ አሳ ነው የምበላው ብለው ይቀበሉት አላለቻቸው አቤት አቤት ንጉሱም እጅግ በጣም ግራ ተጋባና ከዛ አሳት ማጁን ጠራና እስቲ ንገረኝ ባክህ ያሳ ወንድ ነው ወይስ ሴት ብሎ ጠየቀው አሳ አጥማጁን ብልጥ ሰው ስለነበረ ጌታዬ ሆይ እቺ አሳ ሴትም አይደለችም ወንድም አይደለም በማሀል ያለነው ብሎ ሲላቸው ንጉሱም ተደሰቱና ሁለት መቶ ድርሃም ድጋሚ ጨምሩለት ብሎ አዘዛቸው። ተደስቱ፣ ስንት ሆነለት ማለት ነው? አራት መቶ ድርሃም ሆነለት። የንጉሱ ሚስትም ጭንቅላቷን ይዛ ቁጭ አለች ተናዳ። ሁለት መቶውን አስመልሳለሁ ብዬ ጭራሽ ሁለት መቶ አስጨመርኩ ብላ ተናዳ ቁጭ ስትል አሳ አጥማጁም ሰላም ብሏቸው ከዛ ተመልሶ እየሄደ እያለ በሩ ላይ አንድ ሳንቲም ወድቆ አገኘ። አነሳና ስሙ ኪሱ ውስጥ ከተተው። ይሄንን ሁኔታ ደግሞ የንጉሱ ሚስት አይታ ስለነበረ ለንጉሱ እንዲ ያለቸው፣ ይሄው እርስዎ የሰጡት ነገር እንኳን አልበቃውም። ይሄው ከቤተ መንግስታችን ውስጥ የሆነ ነገር አንስቶ ሰርቆ ኪሱ ውስጥ ከቶ እየሄደ ነው ብላለቻቸው። ያስጠሩትና ይቀበሉትና እስር ቤት ይክተቱት አለቻቸው። አስጠሩና ምንድን ነው የሰረከው? አሉት። ከዛ አረ እኔ ምንም አልሰረኩም ሳንቲም ነበረች ወርቅ ያገኘዋት አንስቼ ሳያት የእርሶ ፎቶ፣ የእርሶ ምስል አለበት። ሳምኳትና ኪሴ ውስጥ ከተትኳት ሰው ለምን ይርገጠው ሲተላለፍ ብዬ ቤቴ ወስጄ እችን የእርሶ ምስል ያለባትን ቁም ሳጥኔ ውስጥ በክብር አስቀምጣታለሁ ብሎ አላቸው። እርሶ እኮ የኔ ንጉሥ ኖት ሲላቸው፣ ንጉሥ ተደሰተና ሁለት መቶ ድራም ጨምሩለት አለ በድጋሚ ክፉ የሆነው በክፉነቱ ይቀጥላል ሰጪ የሆነው ደግሞ ሰጪ እንደሆነ ይኖራል ማለት ነው። አልሐምዱሊላህ ረቢል ዓለሚን።